ሰላም አለኩም ወራህመቱላህ ወበረከቱ ሰላም እንዴት ናችሁ አወልና ሳዳ ተከታታዮች እኛ አልহামዱሊላህ ደህና ነኝ እንዴት ናቸው ስራ ጤንነት ሁሉ ሰላም ነው ወይ ያው እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ ዛሬ ደሞ ለየት የሚለው ጽዳት ነው ጽዳት ነው እንደምታዩት ያው ይቀር ነገር የለም ለና ጻዳው ነው እኔና ፌርዶስ ያው ታቃላች ፌርዶስ ማን እንደሆነች እና ዛሬ ምንድን ነው አሁን አወል ጋር ልወጣ ነው። እና አወል ወቷል ነው ቶሎ እየጠበኩች ነው ብሎኛል። ልሄድ ነው ስመጣ ነው እሺ። ነይፌዶስ ነይማ፣ ከቪዲዮ በፊት ነው የነገርኳት ነገሩን ሁሉ ማለት ነው። እና ልክ ልመጣ ስልም አለ እዚህ ቅርብ ሲሆን ሁለት ደቂቃ ሲቀረኝ በሩ ውጭኛው በር ድገባ ስል እደውልሽ አለው። ስደውልሽ ምኑ ነው የምጀምሩ? ቴሌቪዥን። እሺ ብዙ ውሃ ወንጫ መቃድጊውሽ እንዳይገባበት ማለት ነው። እያጠብሽ አገኝሻለሁ። ከዛ እኔ ነግር ሳይሆን የማስመስለው ቪዲዮ ላይ እኔ ሳልነግርሽ ራስሽ በራስሽ ፍቃድ እንዴን አጽጅ ብለሽኝ ላይ እንደ እያጸዳሁ እኮ ነው ምናምን ትኛለሽ፣ እና እኔ ቴሌቪዥን ነው እንደ ምናምን ብዬ ጮኋለሁ። እዛ ዛሬ አሁን የሚያወልን ትግስት ለማየት ነው ምን እንደሚል እስኪ። ንፈት ነው ፈተና ነው። ሰሞኑ የሱ ፈተና ነው። እና ያው እንግዲህ ከኔ በላይ ይጮሃል ወይስ ምን ሊል ነው? እኔ አላውቅም። ያንን ነው የምናደርገው። በነገራችን ላይ ኦፍን ምናምን ስላለ ጥቁር ጥቁር ስለሆነ አንድ አይነት ነው እና ይሄና ይሄን ለምን ይሄና ቴሌቪዥኑ ጥቁር ስለሆነ አንድ አይነት እኮ መስሎኝ ነው ምናምን ተያለሽ። እኔ እኮ ላጽዳልሽ ብዬ ነው አቧራ ሆኖ ሳየው ምናምን ትኛለሽ። ቀለ ስለስ እያልሽ ማለት ነው እና እኔ ደግሞ ኦ ነው ብለው ኢንሻላህ። አሁን አላውቀውም። የዛን ሰዓት ይመጣልኛል ብዬ አስባለሁ። ታውቂያለሽ እና በነገራችን ላይ ያው ፌርዲን ወዳቸዋታል። እናመሰግናለን። እኔን ብጠሩኝ ምሳን ከወደዳችኋት በቂ ነው። ላይክ አርጓት፣ ላይክ አርጓት አይደል እና ዱአ ያረጋችሁ እያደረጋችሁላት ነው። ዱአውን አላህ ይቀበልና ያራሰበች እንጀራ ላይ ስጣት። እና ፊርድዬ በቃ ሄነው ስራችን ዛሬ። አይዞሽ እንዳትፈሪ፣ በርቺ። አሁን ዝም ብለሽ ቁጭ በይ። ልንመጣ አካባቢ ደውልሻለሁ እሺ። እኔ አሁን ፖርሲያ እንደያዝና እንሂድ በቃ፣ ለምን ቆይሽ ምናምን እንዳይለኝ። አዩ እንዴት ነው የምታጸጀው? ወይ የቴሌቪዥኑን እንግዲህ ጨምቂው። ይሄ ብቻ ነው። ስለዚህ በነገራችን ላይ አሁን እስከምንመጣ ድረስ ካሜራው ሸቃል መሆን አይችልም። ያኔ ባትሪ ስለሚጨርስ ማለት ነው። ልንመጣ ስንል ልክ አስተካክዬ አስቀምጥልሻለው ቦታውን ምናምን፣ ልክ ካለበት ቦታ ማለት ነው። ወዲያ እና ቀጥታ ነካ ነው የምታደርግ የታሳይሻለ ሆን አንድ ቦታ ላይ ማለት ነው። ይህንም እንደዚህ እንዳለ እንደዚህ አሁን ይደርቃል አይደል? በኋላ ልንመጣ ስንል እንደዚህ ጨምቂበት። እሺ፣ ያ ይሄንም ቴሌቪዥንም እዚጋ እዚህ እዚጋ ሌላ ቦታ ላይ እንዳታፈችበት ጉድ እንዳልሆን እና አይዞሽ፣ በቃ አሳይሻለሁ። አሁን ካሜራውን፣ ይሄ ነው የዛሬው ተንኮሌ ላይ ካርጉ ላይ ተወላላ ሳይሽ እዚጋ ይሄን ነው ንክትምታደርግ እሺ

ክፈሹማ ክፈሹ ቲቪ አይታጠብም ይሄ እሺ ወጣ ተበላሽ ወጣ ተበላሽ ምን ነው መጀመሪያ አንቺ ከየት ሀገር ነው

ለምን በማሽን አላጠብሽውም? አይሻልሽም ነበር? እስኪ ስራ ሻንቻ ትናገሪያ። ልጅቱን አልኩሽ እኮ

ቤት ሀገ እኮ የሚታጠበው እና የማይታጠብ ነው። ዕቃ ሳያት ለምንድን ነው የምትጮኝ? አሁን ልጅቱን ዝም ብለሽ አሁን አልቅቀው። ራሱ ስራ ስርዓት ይኑር እንጂ ንገራት፣ በደንብ እንዲገባ ታደርግ፣ ንገራት። እኔ ነግሬያታለሁ እንዴት እንደሚወለወል ቤቱ እንዴት እንደሚጸዳ፣ አሳይቻታለሁ። እንጀራ መጋገር ነገ እኔ እና አድርጊ ያላልኳት ራሷ በራሷ ፍቃድ ነው። ስለዚህ ነገ መታ በቃ የሚሰራውን ነገር አሳያት። የሚታጠብና የማይታጠበውን አሳያት። ሁሉም ነገር የሚሰራውን አሳያት። ለምን ነው ምጭ ይባል? በቃ መጥፎ ነገር አትናገሪም፣ ዝም ብለሽ አሳያት። አለቀ። እኔ ማስተማር ነው ነው ስነንያት ግባ ግባ ወደ ቤት ግባ። ይሄ ጉዳይ እሷና እኔ የምንጨርሰው ምክንያቱም ስራዋ እንደዚህመገባት ምንማሰማእዛእያዛ ራስ እያበዛሁ ነው። ለምንድን ነው የምታብረው? ለእሷ ነገር እንደት አሁን ቴሌቪዥን እንደት ነው የማስበው? ምን አንቺ አይደለሽ? እንደ ፍሪጅ ሲሉኝ ፌርሙዝ አመጣም እንትን አልኩ እያልሻለሁ አንቺ ሰራተኛ። ይፈጠራል፣ ሰው ላይ ይፈጠራል፣ በቃ ይፈጠራል። ስለዚህ

ዝም ይዘሽ ግብ ይዘሽ ዝም በ ስታስገቢኝ፣ ምን ሆነሽ ነው አንቺ? እሺ በቃ ምን ያክል የዋህ እንደሆነች እና ታዲያ ለምንድን ነው እንደዚህ የምታረጊያው? ሳስባት የስራ ቤት ከወጣ እራሷ ወጣ የሄደችው ምናምን ነው የምትለው። የሚሆን እና የማይሆነው ነገር ንገሪያ፣ ዝም ብለሽ እንትን አትበይ። በቃ ይሄ ነገር አይሆንም፣ ይሄ ነገር ይሆናል። ሁሉንም ነገር አሳየታል። አለቃጩ ይባላል። አትናገሪያት በቃ

ጥፋት ከሁለቱ መሀል ሆነሽ